ሰላም እንደምን አላችሁ። የሬዲዮ ፕሮግራም ተከታታይ ሰው የሬዲዮ አይደለም፣ ቲቪ ነው። አ ቲቪ ነው። እሺ፣ እና ያው ዛሬ አንድ ኢንተርቪው ነበረብን የእናትና የልጅ። ስለዚህ እናቱ ከአቅማችን በላይ ስለሆነች እርስ በርስ እንዲጠያየቁ አድርገናል። ተከታተሉ። እሺ ተመልካቾቼ፣ እናቴ እዚህ ጋር ነች። ስለዚህ አንዳንድ ነገር እንጠይቃታለን። ምንድነው የምትጠይቅ? ችግር የለውም፣ በአንዳንድ እጠይቅሻለሁ። እሺ፣ አፍጥነው መሄድበት ቦታ አለኝ። እሺ፣ አሁን ነው የምጨርሰው። እሺ፣ የመጀመሪያው ጥያቄ እንዴት ተወለድሽ? አንተማ አደግክ ማለት ነው። እንዴት እንደተወለድኩም እንዳስረዳ ፈለግ? አይ ማለቴ የት ነው የተወለድሽው? ማለት ሰውዬ አንድ ነገር እያወቅህ አትጠይቀኝ። ሳይሆን ለሚያዩን ተመልካቾች እኮ ነው። እሺ፣ ወደ ቀጣዩ ጥያቄ ስንሄድ፣ በአሁኑ ሰዓት በምንድን ነው የምትተዳደሩት? ማለት ስራሽ ምንድን ነው? እሺ የስራዬ ጽዳት ነው። ያው በጽዳት ነው የምትተዳደረው? እና ያው በጽዳት ሰርቼ የማመጣውንም ያው እዚህ ጋር ተቀምጦ ላለው አጋሰስ ነው የማበላው?

እሺ ሌላኛው ጥያቄ ስንት ልጅ አለሽ? ስንት ልጅ ወልደሽ አለ እስካሁን ስንት ልጅ አሉሽ? ምንም የለኝም። ምንም የለኝም። እኔስ አንተማ ይጎረቤል ልጅ። እሺ ጥያቄ ቁጥር ቁጥር የለውም ለካ ረሳሁት። በህይወትሽ ይቅርታ፣ በህይወትሽ ምን ያስደስትሻል? እግዚአብሔር ይመስገን፣ ያው በሰላም ሰርቼ እገባለሁ። ይመስገን። የማያስደስትሽ ነገርስ? አንተም መውለድ። እሺ፣ ወደ ቀጣዩ ስንሄድ ገጠመኝ ምናምን አለሽ? አዋለኝ፣ ግን የሚያስቅ ነው። አሪፍ ነው፣ አይሁን። እሺ፣ ቆይቷልና እዚህ ከበቀሉ ጋር ቁጭ ብለን ቡና እየጠጣን ስልክ ተደወለ። ኬት እንደሆነ አናውቅም፣ ግን ብቻ ስልክ ተደወለ። ከዛ ስናነሳው ሰው ሞቷል። ኑ ለቅሶ ድረሱ ተባልን። ከዛ እሺ ብለን ሄድን። ገጠር ነው ደግሞ ገጠር ነው። ከዛ እዛ ስንደርስ ምን ቢፈጠር ጥሩ ነው? ሰርግ ነበር። ምንድን ነው ገጠመኝስ? አያስቅም? አረ በደንብ እንጂ። ፈረስኩ በሳቅን የራሱ ፈርፍር አልኩ። እናም በዚሁ አጋጣሚ ያው አንቺ እናቴ ስለሆንሽ ያው እኔ በጣም ስለምወድሽ ያው በዚው አጋጣሚ ስጦታ አለኝ። እሺ። ይሄው ቆይ ቆይ ቆይ፣ ግን ሳትከፍቺው ዝም ብለሽ ስትገምጪ ስጦታው ምን ይመስልሻል? ምን ልገምት ሲመስለኝ እንትን ወርቅ ይመስለኛል? ምን ምን ነው አወቅኩት አይደል? በደንብ እንጂ ክፈጩ ክፈጩ? እሺ ካልሲ አዎ ያው ሰው ባለው ነው ምንድ ነው ብራንዱ አዲዳስ ምን ምን ነው አብዲ በዳስ እኮ ነው ሸፍኝ ሸፍኝ እሺ የመጨረሻ ጥያቄ አንድ ነው የቀረን ስንት አመትሽ ነው የሴት ልጅ እድሜ አይጠየቅም የእርሶን ነው ማለት ሀምሳ ነች ያው ሀምሳ ሰብስክራይብ አርጉ